ሚመናጁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራነ ወንጌል፣ አሮ ካህናት፣ ወንድሞች ዲያቆናት፣ አባቶችና እናቶች፣ እህቶችና ወንድሞች ሕጻናት ጭምር እዚህ ቦታ በጠራም በሉል እግዚአብሔር ፍጹም ሰላም እንደምንዋላችሁ እንደምናመሻችሁ እንደምንቆያችሁ አሜን። አምላካችን አባታችን እግዚአብሔር በደላችንን ሳይቆጥር ኃጢአታችንን ሳይሰፍር ሳይለካ እድሜ ለንስሃ ዘመን ለፍሳ ሰጥቶ በዚሁ የምህረት አደባባይ በጠዋቱ በቅዳሴው እንድናረፍድ ጸበሉን እንድንጠጣ ስጋው ድሞ እንድንቀበል በዚህ ሰዓት ደግሞ የንግድ ቦታችንን ዘግተን ቤታችንን ትተን ቤት ሁላችን እግዚአብሔር አንተ ነህ ብለን ሁሉም ነገራችንን በእርሱ ተክተን ወደዚህ ቦታ እንድንመጣ የፈቀደልን የአባቶቻችን አምላክ እግዚአብሔር ክብረ ምስጋና ይግባ እና አምላክ ወላዲተ አምላክ ድህነትን ስናነሳ የድህነት መገኛ ናት። ከረሃብ መዳንን መጥገብን ስናነሳ የእህል ውስጡ መሶብ ናት። ከጥማት መዳንን መርካትን ስናነሳ የውሃው መገኛ ምንጭ ናት። ስለዚህ ነገረ ድህነትን ስናነሳ የድህነት መገኛ የሆነችውን እሷን ማስታወስ ይገባልና እግዚአብሔር ባከበራት መጠን ስሟ ይክበር፣ የተመሰገነ ይሁን በዛሬው ዕለት የመጥምቁ የቅዱስ ዮሐንስ ራስ የተገኘችበት ቀን ነው። ዮሐንስ ከጌታ ቀደም ብለው በስድስት ወር መጥቶ ያስተማረ ደቀ መዛሙርቱን አፍርቶ ወደ ክርስቶስ እነሆ በጉ ብሎ የመራ በብሉይ ኪዳን እና በአዲስ ኪዳን መካከል የሚገኝ ነቢይ፣ ሐዋርያ፣ ካህን፣ ጻድቅ፣ ሰማዕት ነው። የዚህ የእግዚአብሔር ሰው በረከት ከሁላችን ጋር ይሁን። እንግዲህ ዛሬ ከኔ ጋር የምንቆየው እግዚአብሔር ቢፈቅድ ዕለቱን በማስመልከት እንማራለን። በጠዋት በቅዳሴው እንደተማራችሁ እርግጠኛ ነን። ግን ወንጌን ዘር ነው። ዘሩ እንደ ገበሬው ይለያል። ተራራውን ቆፍሮ ሜዳውን አርሶ ድንጋዩን አንከባብሎ እሾሁን መንጥሮ ከዳር እስከ ዳር የበጋውን ሀሩም የክረምቱን ቁር ሳይፈራ ገበሬው የዘራው እንደሆነ በደከመበት ልክ ያመርታል። አንዳንዱ ደግሞ እነዚሁ ለስጋው መከራ የሆኑትን ብርዱን፣ ፀሐዩን ተሳቆ በትንሹ በትኖ ሲገባ ምርቱን በትንሹ ይሆናል። ስለዚህ ወንጌል እንደ ገበሬው እንዳያያዙ ነውና በጠዋት አጭር ጊዜ አጋጥሟችሁ ሊሆን ይችላል ያልነበራችሁ ትኖራላችሁ እንደነገርኋችሁ አንዱን ርዕስ መቶ መንገድ መቶ ቢያስተምረው ትምህርቱ መቶ መንገድ ነው የሚይዝ ስለዚህ ወንጌሉን ተናግሮ ተናግሮ ማብቃት መጨረስ አይቻለም እና እንዲህ ስለሆነ በጠዋቱ በጥቂቱ የተማራችሁ ካላችሁ ታስታውሱታላችሁ ያልተማራችሁ ደግሞ ትማሩታላችሁ ይሄንን ሀሳብ ነው የምንይዘው። የዛሬው ዕለት በቤተ ክርስቲያናችን ቋንቋ ምኩራብ ተብሎ ይታወቃል። ምን ይባላል? እያዛችሁት ምን ይባላል? ምኩራብ ይባላል። ምኩራብ ማለት ምን ማለት ነው ከማለታችን በፊት የመጀመሪያውን ቀን ዘወረደ ብለን ጀመር። ዘወረደ ማለታችን ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ ለቤዛ ካሳ ሰው የሆነ ብለን የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣትና ሰው መሆን በመጀመሪያው እሑድ አስታወስ። ባለፈው እሑድ ቅድስት ብለን አከበርን። ቅድስት ማለት ቀደሰ ብሎ የግዕዙ ቃል ለየ የሆነ አከበረ፣ መረጠ፣ ከፍ ከፍ አደረገ፣ አመሰገነ የሆነ ስለዚህ፣ ጾም ቅድስት ስንል የተመረጠች ጾም ከፍ ያለች፣ የተከበረች፣ የተለየች፣ የተመረጠች ማለታቸው እንዲህ ከሆነ የተመረጠ የሚለውን ከወሰን የተመረጠችው ከማን ነው ብለን ስንወስድ ነቢያት ያልጾሟት፣ ሐዋርያት ያልጾሟት፣ በፍጡር ያልተጾመች፣ በፍጡር ያልተሰራች ጿሚዋ ሰራያዋ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ የተቀደሰች ወይም የተመረጠች የተለየች ጾም ብለን የባለፈውን ሳምንት አከበሩ። የዛሬው ዕለት ምኩራብ ይባላል። ምኩራብ ማለት ምን ማለት ነው? የሚለው ትርጉሙን ስናይ በኦሪቱ የጸሎት ቤት እና ከሳምንታቱ ደግሞ ተለይታ የተቀደሰች የተመረጠች ቀን አለች። ይቺ ቀን ቅዳሜ ስትሆን ሰንበት አይሁድ ወይንም የአይሁድ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ያረፈባት ብለው ያከብሯታል። እና ከእለት ተለይታ የምትከበር ቀን እንደገና የእግዚአብሔር ሕዝቦች በአንድ ላይ በህብረት ሆነው ወደ ወደ እግዚአብሔር የደረሰባቸውን መከራ እንዲቀልላቸው ስላደረጋላቸው የሚያመሰግኑበት እና ከሱ ጋር በኅብረት የሚኖሩበት ቤት ቤተ ጸሎት ስሙ ምኩራብ ይባላል። በአሁኑ ሰዓት የተቀደሰችው ቀን ሰንበተ ክርስቲያን ብለን እሁድን እናከብረን። የክርስቲያኖች የጸሎት ቤት ደግሞ ቤተ ክርስቲያንም ነው። በኦሪቱ የጸሎት ቤቱ ምኩራብ ነው። የተቀደሰችው ቀን ደግሞ ሰነት አይሁድ ትባላለች። ስለዚህ ምኩራብ ማለት የዛሬዋን ቤተ ክርስቲያን ተክታ ከክርስቶስ ልደት በፊት አገልግሎት ትሰጥ የነበረች የጸሎት ቤት፣ የምህረት መገኛ፣ ሰዎች ተሰብስበው እግዚአብሔርን የሚያመሰግኑበትና ጸሎት የሚያቀርቡበት ቤት ምን ተብሎ የጠራ ነበር ማለት ነው? ምን ይባላል? ምኩራብ። ስለዚህ የሚይጠፋችው ምኩራብ ማለት ቤተ ጸሎት ማለት የዛሬዋ የሐዲስ ኪዳን ምኩራብ ማን ትባላለች? ማን ትባላለች? ቤተ ክርስቲያን ጸሎቱ፣ የተሰየመ እለት ነው። በቤተ ጸሎቱ እንዲሰየም የሚያስቻለው ምንድን ነው የሚለው ስናይ በሰፊው የሚያብራራልን የቅዱስ ዮሐንስ ወንጌል ምዕራፍ ሁለት ከቁጥር አስራ ሁለት ጀምሮ ያለው ኃይለ ቃል የሚሆነ ወይም ድረዝንቱ ወረዱ ቅፍርናሆኑ ውእቱ ወእሙ ወአሃዊሁ ወአርዳይሁ ወነበሩ ህየ ህዳጠ መዋዕለ ወአኮ ብዙሃን። ከጥቂት ቀን ኋላ ከቅፍርናሆም አሁን ወርደው ብዙ ያልሆነ ጥቂት ጊዜ ክርስቶስ እናቱ፣ የሴት ልጆችና ደቀ መዛሙርቱ አብረው አከበሩ። ከዚህ በኋላስ ወቀር እዚ ኢየሱስ ኢየሩሳሌም የፋሲካ በዓል በሚከበርበት ሊከበር በቀረበበት ጊዜ አንዱ ኢየሩሳሌም ወደ ኢየሩሳሌም ወጡ። አላማዊ የወጡበት የፋሲካ በዓል ሊከበር ቀናት ሲቀሩ እናቱም እሱም ቤተሰቦቹ በሙሉ ወደ ኢየሩሳሌም ወጡ። ወደ ኢየሩሳሌም ሲወጡ ዓላማው የፋሲካ በዓል ለማክበር ግን፣ የፋሲካ በዓል በሚከበርበት፣ ጸሎት በሚቀርብበት፣ መስዋዕት በሚቀርብበት ሰው እልባውን መስዋዕት አድርጎ እግዚአብሔርን በሚጠራበት የእግዚአብሔር

እስመ ቅናተ ቤት ከበልአኒ ደቀ መዛሙርቱ፣ የቤት ቅናት አቃጠለኝ የሚለውን አስታውሱ ይለን። እንግዲህ የምኩራብ ታሪክ በዋናነት ዛሬ ምኩራብ የተባለበት ይሄን የቀየረበት ምኩራቡን ወደ ትክክለኛ ምኩራብነት የለወጠበት ስለሆነ ዕለቱ ምኩራብ ተባለ። ማለት እንግዲህ ታሪኩ ይህ ነው። ይሄንን ግን ምን አርገንነ

ጊዜያት እነማን ናቸው? የጊጣ በዓል የሚባላለ ሰባቱ የመፋየት ጊዜያት የሚባሉ አሉ። ሁለተኛው ሶስተኛው በዓለ ፋሲካ ነው። በእነዚህ በመፋየት በዓል፣ በጊጣ በዓል፣ በፋሲካ በዓል በአመት ሶስት ጊዜ አንድ ኦሪታዊ እግዚአ

ሶስት ጊዜ ሄዳል። ሶስት ጊዜ ሶስት ጊዜ ይህን የምታገኙት ደግሞ ኦሪት ዘዳግም ምዕራፍ 16 ቁጥር 16 ነው። ወደ ቤተ መቅደሱ ወደ ምኩራብ ሲሄድ ደግሞ የታዘዘውን ይዞ ይሄዳል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁዳዊ፣ እስራኤላዊ ስለሆነ ሕጉ ይመለከተዋልና ወደ ኢየሩሳሌም ይሄንን ይዞ ሄደ። እንዴት እንደሄደ ታዝዟል። ወደ ኢየሩሳሌም እንደሄደ ታዝዟል። ኢየሩሳሌም ስነ ሁሉ ነገራችን የምናገኘው እዚያ ነው። አሁን እኛ ወደ ኢየሩሳሌም የመጣነው ገና የእናት አባታችንን ስም መጥራት ሳንጀምር ነው ወደ ኢየሩሳሌም